ሰላም ጠና ያስጥልኝ። ውድ ፕሮግራማችን ተከታታዮች እንደምን ሰነበታችሁ? ከሰዓት ዝግጅት ጋር የስማ መዳብሪያችሁ ቆያለሁ እንድትከታተልኝ የአክብሮት ግብዣ ነው። ዛሬ እንግዲህ በጠራ የማይክሮፎን ድምጽ መጥቻለሁ ብዬ ተስፋ አድርጋለሁኝ። እንግዲህ ከማይክሮፎኑ ጋር ከሞላ ጎደል ላይ እየተግባባን የመጣንበት ሁኔታ ነው ያለው። ያው እንኳን ማይክሮፎን ስንት ነገር እናላምዳለን። እና እንግዲህ ስለምትከታተሉኝ እጅግ አድርጌ ነው ማመሰግነው ውድ ፕሮግራማችን ተከታታዮች እንደምን ሰነበታችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እላለሁኝ። እንግዲህ ዛሬ የመወያያ እንትን ያደረግ ነው ርዕሰ ጉዳይ ያደረግ ነው ከሰሞኑ የዶክተሮች ሮሮ በስቷል። እሱን አስመልክቶ የተሰጡ አንዳንድ ቪዲዮዎችን እነሱ ላይ ሪያክት እናደርጋለን እነሱን ሪያክት አድርገን የዛሬውን ፕሮግራም ሌላም እንዲሁ የስፖርት ፕሮግራም ይኖረናል። የማንቸስተር ዩናይትድና የቶትናም ሆትስፐርስ የዩሮፓ ሊግ ፍጻሜ አጓጊው ጨዋታ በአንዳንድ የስፖርት አናሊስቶች እንዴት ታይቷል? የእኛስ መልከታ ምን ይመስላል ለማለት ነው የሚለውን አብረን እናየዋለን ማለት ነው። ኢትዮጵያን ቫይብስ ወይም ደግሞ ኢቲ ቫይብስ እንግዲህ ዛሬ የመጣ ነውም በሌላ አዲስ ብራንድ ኔም ነው። ይህም ብራንድ ኔም ምንድን ነው? ከሰርቸብል ነው ከሚል አኳያ ነው፣ ወይም ሌላ ሰው ፈልጎ ሊያገኘን ይችል ይሆናል የሚል ግምት ስላለን ነው። ቢኮዝ ናይል ፖድካስት ብዙ ጊዜ በሱ እንትን ሞክረናል፣ ግን ሰርቸብሊቲው ብዙ ያን ያክል አይደለም። ምናልባት በዚህ ሰርቸብሊቲ ሰርቸብል እንሆን እንችላለን፣ ወይም ደግሞ ሌሎችን ተደራሽ ለሌሎች ተደራሽ መሆን እንችላለን እንችል ይሆናል የሚለውን ግምት በማስገባት አዲስ የብራንድ ኔም ይዘን መጥተናል ማለት ነው እንደምታዩት የኢትዮጵያን ቫይብስ ሎጎው እጅግ በጣም የሚያምር ነው። እኔ በጣም ማለት እይታችን ከውጭ እንደምታዩት የባህርም ጉዳይ የቀይ ባህር ብቻ ላይሆን ይችላል፣ ነው የባህር ጉዳይ በጥሩ ሁኔታ ምልከታ መብራትና ባህር አዋህደን የሰራንበት ሎጎ ነው። እንደገና ደግሞ ኢትዮጵያ ቻርጅ አለው ይሄ ባትሪ ይታያችኋል ሎጎው ላይ እና በጣም የሚገርም ነው አይስወ በቃ ይህንን ትንታኔ ከሰጠሁበት በጣም ብዙ ጊዜ እንትን ይላል ና መስኮት አለው የተከፈተ መስኮት አለው ኢትዮጵያ ና ይሄ ደግሞ ዋየሩ የባህሩ ኮንታክት ለማድረግ የተሄደበት ሁኔታ እጅግ በጣም እንትን ይለኛለን አትራክት ያደርገኛል ይሄ የባህሩ ዋየር ባትሪውን ኮንታክት ሲያደርገው መብራት ይሰጣል ነው ዛት ይሄ ምንድን ነው የቪዥን ነው ቪዥን የአንዳንድ እንትን ቪዥን ለማሳየት ነው። የኢትዮጵያ ብትሆንም የሚለውን ነገር ያው ባህርም ቢኖረን ፓወር ቢኖረን ይሄ ኤሌክትሪኩ ሁሉን ነገር ፓወር ያሳያል። ምን ያሳያል? ምናምን ና የተከፈተው መስኮት ደግሞ በራችን ለተለያዩ እንትኖች ክፍት እንዲሆን የምንድነው ውጭ አትራክቲቪቲ፣ ምኑ ምኑ ምኑ አብሮ የተጨመረበት ነገር ነው። ና ኢትዮጵያን ቫይብስ እንግዲህ በዛ በኩል የመጣ ነው። እንግዲህ ለኢትዮጵያ ካለን ፍቅር የመነጨ ይህንን ስም እንትን ብለናል ማለት ነው እና ውድ የፕሮግራማችን ተከታታዮች በድጋሚ እንደምናላችሁ ወደ መጣንበት ጉዳይ ስመራችሁ እንግዲህ በብዙ ጊዜ የምትመለከቱ ነው በብዙ ማህበራዊ ሚዲያ የተዘዋወር የምትመለከቱት የዶክተሮች ሮሮ በዝቷል ኢትዮጵያ ውስጥ ዶክተሮች ምን ሆኑ ታመሙ እንዴ በሚያስብል ደረጃ እንግዲህ ብዙ የህዝብ አብዮት ጀምረዋል ማለት ነው። ይህ የህዝብ አብዮት ምን ይዞላቸው መጥተዋል? ብዙ ፖዘቲቭ የሆነ ነገር ይዞላቸው መጥተዋል ወይ ለዶክተሮቹ የሚለውንም አብረን እናያለን። የጠቅላይ ሚኒስትር ተብዬው መልስም ዛው አብረን የምናየው ጉዳይ ነው የሚሆነው እስኪ አንዳንድ ቪዲዮዎችን ልንመለከት እንችላለን በነዚያ ላይ ሀሳብ እንሰጥባቸዋለን ዶክተር በጋሻው እንግዲህ እስኪ አንድ ሀሳብ ማነው በዚህ ጉዳይ ላይ የሰጠው ነገር አለ እሱን እንመልከት ና ሪያክት እናደርግበት ወደዛ ልምራችሁ ሙቭመንት ስንጀምር ጥቅማ ጥቅም አይደለም መሰረታችን የህዝብን ጥያቄ ነው ያመጣ ህዝብ ጥራት ያለው ህክምና ይላል ከየት ይመጣል ጥራት ያለው ህክምና ሳትስፋይስ ያልሆነ ሀኪም በባርነት ውስጥ አለው ብሎ የሚያምን ሀኪም ይዘን ስለ ህክምና ጥራት ልናወራ እንችላለን። ስለዚህ ደሞዝ እንደው አንዳንዴ ማውራትም አልፈልግም። ዩኒቨርሲቲ ውስጥ አንደር ግራጅዌት አስተምሮ ፖስት ግራጅዌት አስተምሮ ኦፕሬሽን ሳምንት ሙሉ ሰርቶ ደሞዝ ተብሎ አሲስታንት ፕሮፌሰር አስራ ሶስት ሺ አራት መቶ ስቆራረ ዘጠኝ ሺ ብር ነው ሚደርሰው በምንሰራው ልክ አይከፈልም። ባይዘ ኢትዮጵያ ማችለውን እየጠየቀ አይደለም። የኢትዮጵያ ሐኪም ያለው ደቡብ ሱዳን ብንሄድ ከኛ በጂዲፒ በጣም ያነሱ አገሮች ናቸው። ከአርባና መቶ ፐርሰንት በላይ ነው እየከፈሉ ያሉት። ስለዚህ ትኩረት አለመስጠት ለሐኪም የቆመ ማህበርም ሚኒስቴርም ስለሌለ ነው እስካሁን ድረስ ችግራችን እንደዚህ ደረጃ ላይ ያደረሰው። ጥሩ እንግዲህ እንደተመለከታችሁ ነው። ዶክተር በጋሻው እንግዲህ ደቡብ ሱዳንን ጠቅሰው ኢትዮጵያ ከሌላት አደለም ከኢትዮጵያ ሌላትን አደለም እየጠየቅን ያለ ነው እያለን ያለው ግን ፖዘቲቭ የሆነ ምላሽ አግኝቶ ይሆን የሚለው መጀመሪያ ጥያቄዎቹን እስኪ እናሰባስባቸውና የጠቅላይ ሚኒስትሩን መልስ በዛው እንሄድበታለን እስኪ አንድ ከአሜሪካን ሀገር አንድ ምሁር ደግሞ እስኪ ምን ይላል። በነገራችን ላይ በዚህ ላይ ሀሳብ እንስጥበት። መጀመሪያ በጋሻው በተናገረው ላይ እንግዲህ ኢትዮጵያ በጂዲፒ አነጻጽረው ነው የሄዱት። ጂዲፒው የኢትዮጵያ ጂዲፒና የደቡብ ሱዳን ጂዲፒ ታይቶ ኢትዮጵያ ለዶክተሮቿ ምን ያህል ትከፍላለች፣ ደቡብ ሱዳን ደግሞ ምን ያህል ትከፍላለች በሚለው ነው እያዩት ያሉት ምናልባት ሪሌሽኑ ትክክል ነው ብዬ ባልልም፣ ማን ነው ሪሌቫንት ነው ማነጻጸር ተገቢ ነው ወይ የሚለውን ነገር መውሰድ አልፈልግም፣ ግን ያነሳት አንድ ኮር ፖይንት አለች። የደስተኛ የሆነ ወይም ደግሞ ሳቲስፋይድ ያልሆነ ዶክተር የታመመን ሰው በደስተኝነት ሊያክም አይችልም። እውነት ፍቱን የሆነ መድኃኒት እንኳ እንትን እንኳ ባይኖረው እውነት ግን ይሄ ምንድነው የሚባለው? ሂፖክራትስ ኦዝ የሚባል አላቸው አይደለ? የዶክተሮች ሲመረቁ የሚጭኑት ቃል ኪዳን አለ። ምናልባት ያንን ትንሽ ሚጥስ ነገር ነው። ለምሳሌ ሳትስፋይድ ያልሆነ ዶክተር፣ ለምሳሌ የትኛውም ዓለም ላይ ብትሄዱ ዶክተርስ ዊዛውት ቦርደርስ የሚባሉ አሉ። ያለምንም በሰብአዊነት የሚሰሩ እንትኖች አሉ። እነዛ እነዛን እንትን ማድረግ ይቻላል። በሂማኒቴሪያን ብዙ ነገር የሚያደርጉ አሉ። የተለያየ የሬድ ክሮስ ዶክተሮች አሉ። የተወሰነ ይከፈላቸዋል። ግን በእርግጥ ኢንተርናሽና እንደዚህ ኢንተርናሽናል የሚሄዱ እንጌጅ የሚያደርጉ ዶክተሮች ብዙ ነው ክፍያቸው። እሱን ወደ እንትን ሜንሽ ማድረግ አልችን። ግን ይሄ ይህች ሂፖክራትስ ኦዝ የምትባለዋ የሂማኒቲንም ጉዳይ አብሮ ማጠቃለልም ስለሚያሻ እሱን ለመናገር ያክል ነው። በሌላ አንግል ጠቅላይ ሚኒስትሩ ወይም ደግሞ ሀገሪቱ በአጠቃላይ ለዶክተሮች ትኩረት ትሰጣለች ብዬ አላምንም እኔ ለዶክተሮች ለተለያየ፣ በቃ እንደ ፌለሪቲ የሚታይ ነገር ነው፣ እንደ ሀገር ውድቀት የሚታይ ነገር ለዶክተሮች ብቻ ሳይሆን ለተለያዩ ፕሮፌሽናልስ ትኩረት ትሰጣለች የሚል እንትን የለኝም። ሰውየው አሁን ይህኔ የምንድን ነው የኮሪደር ልማት ላይ ወይም ፓርክ ቢውልዲንግ ላይ ወይም ደግሞ ሳምንት የሆነ በቃ ሲታይ ሾው የሚሆን ይኮ ምንድን ከቻይና ላይት ምናምን ሰብስበ ታመጣለ ቢውልድ ታደረጋለ አስፋልት ምናምን ነገር ሾው ምናምን ታረጋለ። ይህ የሀገርን ኢኮኖሚ ይጎዳል። ራሱ ሰውዬው የተናገረው ነገር አለ፣ በኋላ እመለስበታለሁ። የሀገርን ኢኮኖሚ ይጎዳል። መጀመሪያ ወርኪንግ ፎርስ አለ። ያ ወርኪንግ ፎርስ ብዙ ኢንቨስት የተደረገበት ወርክ ፎርስ ነው። ይሄ ለምሳሌ ዶክተሮች ሲማሩ ሀገሪቷ ለእነዚህ ዶክተሮች ማስተማሪያ ብዙ አመት ስድስት አመት ሙሉ ከፍላለች። አይደለም ኮስት ሸሪንግ ከፍላለች። ይች ሀገር ኢህአዴግ ከሚሞገስበት ትልቁ ስራው ኮስት ሸሪንግ ነው። ሁሉም ተማሪ በሚባል ደረጃ ሀገሪቱ ውስጥ ዘጠና አምስት ዘጠና ስድስት ከዛ በላይ ፐርሰንት ኮስት ሸሪንግ ይሸፈንለታል ዩኒቨርስቲ ውስጥ ገብቶ ስድስት አመት ሙሉ ይቺ ሀገር ኮስት አድርጋለች እነዚህን ተማሪዎች ለማስተማር ነው። ስለዚህ እነዚህ ላይ ትኩረት መስጠት አስፈላጊ ነው። እነዚህ ፕሮፌሽናልስ የሚባሉ በተለይ የዩኒቨርስቲ በላይ እንትን ያሉ ምሁራን የተማሩ ሰዎች ላይ ኢንቨስትመንት ያስፈልጋል። ለእነሱም ሚሆን የስራ ፕላትፎርም ያስፈልጋል። ሀገር ቢውልድ የምታደርገው እንደዛ ስታደርግ ነው። ይሄ የስራ ፕላትፎርም ማለት መሰረታዊ የሆነ ለፕሮፌሽናልስ እንትን የሚሆን ፕላትፎርም ያስፈልጋል ማለት ነው። ቢውልድ ማድረግ አለብህ። ይሄ ዝም ብለህ ፓርክ ላይ ምን ላይ የምታጠፋውን ገንዘብ ለነዚህ ፕሮፌሽናልስ በሙሉ እነዚህ ፕሮፌሽናሎች መጥተው እዚህ ፓርክ ላይ መጥተው አንድ ዶክተር ምንድን ነው የሚያደርገው? ዋይ አንድ ሰው ሲታመምበት ሂድና እዛ ፓርክ ተዝናና፣ ይለቃል ሊለው ነው። ወይም ደግሞ በዛ ወክ አደረግ፣ ያው ወኪንግ ለጤና ጥሩ ስለሆነ በዛ ከሄድክ፣ አንድ የልብ ታማሚ በዛ ከሄድክ ይሻልሃል፣ ምንም ምንም አትሆንም፣ ምናምን ሊለው ነው ማለት ነው። ዋዳዚት ሚን ጤና ጣቢያዎች ይገነባሉ። ለሰራተኛው ደሞዝ ሶርስ የሚሆን ሀገሪቱ ኢንካም ሊኖራት ይገባል። ያንን እንትን ማለት አለበት። ይሄ ስርአቱ ዝም ብሎ የፓርክና የኮሪደር ስርአት ነው። ምንድነው የኮሪደር ስርአትና የአስፋልት ስርአት የፓርክ ስርአት ነው ማለት ይቻላል። እና ለፕሮፌሽናል ሲያን ያክል ብዙ ፕሮፌሽናሎች ይኖራሉ፣ የተማሩ ሀገሪቱ ኢንቨስት ያደረገችባቸው እነሱም ለሀገሪቱ ሊጠቅሙ የሚችሉ ኢንቨስት ሊያደርጉ የሚችሉ ብዙ ምሁራን ይኖራሉ። ሰውየው ግን ወይም ደግሞ ጠቅላይ ሚኒስትሩ ሚሆን ወይ ሀገሪቱ መንግስት እንዳጠቃላይ የተበለሻሽ ና ለእንደዚህ አይነት ነገር ምቹ አትሞስፌር የሌለ ኢንፍራስትራክቸር የሌለበት ወይም ደግሞ ወርኪንግ ኢንፍራስትራክቸር በቃ ለፕሮፌሽናል ሲሆነ ወርኪንግ ኢንፍራስትራክቸር የለም። ያ ፕላትፎርም መጀመሪያ መዘርጋት አለበት። ያ ግራውንድ ፕላትፎርም ከተዘረጋ እያደገ ይሄዳል። አገርም እያደገ ይሄዳል። ኢንካም ጄኔሬት እየተደረገ ይሄዳል። ወደ ውጭ የሚሄዱ ዶክተሮች ወደ ውጭ የሚሄዱ ታማሚዎች ሀገር ውስጥ ይታከማሉ። ይህንን ነው። አሁን ሌላው ዶክተሮች በነገራችን ላይ በኢትዮጵያ ብቻ ሊሆን ይችላል እጅግ በጣም እንትን የሚሆኑት፣ ሌላ ሀገር ዶክተርስ በጣም በጣም በጣም ሀይ ሌብል ሙያ ነው። እኛ በምንኖርበት ሀገር ከፍተኛ የሆነ ተከፋይ ነው ዶክተር ማለት። ጥሩ ግሮ ነው የተማረው በጣም ከፍተኛ ደረጃ የሆነ ፕሮፌሽናሉ በጣም ከፍተኛ ነው። ስለዚህ ለዛ ትኩረት አለመስጠት ሀገሪቱ ያለችበትን ደረጃ የሚጠቁም ነው ብለን እናምናለን በኛ በኩል ይህ ትክክል አይደለም። ምናልባት እስኪ አንድ ከአሜሪካን ሀገር አንድ ሰው ይሄ ምን ይላል እስኪ እንስማውና እንመጣበታለን። ተፈትነው እስከስራ አገልግሎት ስቲርኩ ድረስ ያመጣው የኢኮኖሚክ ቀውስ ስለነሱ ብቻ ሳይሆን አገሪቱ ያለችበትን ነው የኢኮኖሚ ቀውስ በጠቅላላ የሚናገር መሆኑ ሊሰመርበት የሚገባ ነው። እንግዲህ ቅድም በተባለው ደረጃ በስራ ቦታ ላይ አግባብነት በሌለው መንገድ እንደዚህ ሲመጣ መናገር መብት መሆኑ ቅድም ጠበቃ ተክለሚካያል የተናገረው ነገር ነው። ይሄ ግን ስናሰፋውም ደግሞ መብትነቱ ብቻ ሳይሆን ያንን ለማድረግ በተለይ በኛ ማህበረሰብ እንዲህ ተሰብስቦ ለስራ በሰላማዊ ሰልፍ መውጣት ብዙ በከፍተኛ የሚሰራበታል። እንደዚህ እንደ ምዕራባዊ ሀገር አለ። ምዕራባዊ ሀገር ሌበር ዩኒየንስ በጣም ጠንካራ ናቸው። የሚፈልጉትን አይነት የደሞዝ ልክ ለሰራተኞቻቸው ኔጎሽየት ያደርጋሉ። በየአመቱ ሊሆንችላ በየአስር አመቱ በየጊዜው ኔጎሺሽን አለ ከሊደርሽፕ ጋር ከማኔጅመንት ጋር የማኔጅመንት እና ሌበር ግንኙነት በትክክል በማይሰራበት ጊዜ ሰራተኞች ይህን ያደርጋሉ። ደግሞ ለዚያ ደግሞ በደንብ ከጀርባቸው የራሳቸው ዩኒየናቸው እንኳ ይከፍላቸዋል። ለሶስት ወር ከሆነ የምንወጣው ከስራ የሶስት ወር ደሞዛችሁ ሌበር ዩኒየኑ ይከፍላቸዋሉ። ጋራ ስ ያደረጋቸው ድረስ ኢንሹ ናቸው። መንግስት እንኳ ባይሰጣቸው ማለት ነው። በኢትዮጵያ ይባላል። እንግዲህ እንደምትመለ እንደሰማችሁት ነው። በሌሎች ሀገሮች ያሉ ሌበር ዩኒዮኖች ፓወርፉል ናቸው፣ በጣም ፓወርፉል ናቸው። በቂ ደሞዝ እንዲከፈላቸው ጋራንቲድ ናቸው። በሆነ አጋጣሚ ደግሞ ከስራ ቢለቁ እንኳ የሌበር ዩኒዮኑ የመክፈል አቅም ይኖረዋል ማለት ነው። አሁን ሲስተም ነው። ለምሳሌ እኛ የምንኖርበት ስዊዘርላንድም ራፍም ይባላል። ይሄ ሪጊዮናል አርባይትስ ፈርሚት ሉንግ ይባላል እና በየቦታው ነው ያለው፣ በተለይ በጀርመን ተናጋሪ ማህበረሰቦች ዘንድ ስራ ለምሳሌ ራፍ ሁለት አመት ስራ ትቀጥራለህ። ተቀጥረህ እየሰራህ ለራፍ የሚሆን የሆነ ስራ ብታቋርጥ የሆነ ስራ ብታቋርጥ በሆነ አጋጣሚ ተብሎ የሚቆረጥ ገንዘብ ይኖራል። በቃ ከምሰራው መቶ ሰማኒያ ፐርሰንቱ እየተቆረጠ በኋላ ለአንተ ይሰጣል። እንግዲህ በሆነ አጋጣሚ ስራ እንኳ ለምሳሌ ለሙያው ፊት ለዛ ፊልዱ ፊት ባታረግ የሆነ ስራ እየሰራ እያለ ለዛ ፊልድ የሆነ ፊት አታረግም። የሆነ ቦታ ያሰሩ እና ሁለት አመት ምናምን ካሰሩ ከአንተ የበላይ እንኳ ቢመጣ ፕሮፌሽናል ቢመጣ አንተ የመስሪያ ቤት አንተን ካባረረ አንተን ካባረረ ራፍ ትገባለ ማለት ነው። ራፉ በወር 80 ፐርሰንት የደሞዝህን እየከፈለ ትኖራለህ ማለት ነው ነው ልክ እንደዛ አይነት ነገር አለ ማለት ነው። እና ይሄ በአርባይት ምንድን ነው? ይሄ የስራ ዩኒየን ወይም ደግሞ ሌበር ዩኒየን የሚባለው እሱ በተለያየ ሀገራት ያለው ጠንካራ ነው ማለት ነው። ፓወርፉል ነው ማለት ነው እና ከመንግስትም ጋር ኔጎሽት የማድረግ ከመንግስትም ጋር ኔጎሽት የማድረግ ና አስገዳጅ ሁኔታ ውስጥ መንግስትን የመክተት እንትንም ፓወርፉል ይኖረዋል ማለት ነው። እና ኢትዮጵያ ውስጥ ያሉ ፕሮፌሽናል ዩኒየንስ ይህንንም የባለሙያተኞች ማህበር አለ። እሱን አብሮ ሊያዩት ይገባል። ዶክተሮቹ ብቻ ሳይሆኑ የተለያየ ይህ ሙቭመንት መቀጠል አለበት። ይህ ስርዓት መሰረት የሌለው ፓርክ ላይ የተንጠለጠለ ስርዓት ነው ብዬ ማምን እችላለሁ ማለት ነው። ሌላው እንግዲህ ይህንን አስመልክቶ የጠቅላይ ሚኒስትሩ መልስ ምን ይመስላል፣ እስኪ እንስማው። ግን ችግር አለ እዛ፣ የምታውቁት ነው። ነርሷ ቅድም ያሉት ዝም ብሎ አደለም፣ ሐኪሞች ብዙ ነገር ነርስ ላይ ጥለው ስለሚሄዱ ነው፣ በተለይ ሲኒየር እየሆኑ ሲሄዱ ያው ፍላጎቱም እያደገ ስለሚሄድ ብዙ ጊዜ ሆስፒታል አያጠፉም። ታውቃላችሁ፣ እንግዲህ ሰምታችሁታል። የተባለውን ሰው እንዴት ያነሰ ይላሉ የተባለውን ሰምታችሁታል። ሆስፒታሉ ላይ ብዙ ጊዜ አታጠፉም፣ ሲኒር እየሄዳችሁ እየሆናችሁ ስትመጡ የግላችሁን ከፍታችሁ ነው የምትሄዱት፣ ምናምን ምናምን እያለ መልስ የተመቻቸ መልስ፣ ፖዘቲቭ የሆነ መልስ ሳይሆን በቃ ጀስት ተስፋ አስቆራጭ የሆነ መልስ ነው የሚሰጣቸው ማለት ነው። እና በቃላትን በማሽሞንሞን እንትን በማድረግ በቃ መናገር ነው፣ በቃ መተርተር ነው። ውቡ ዜላውን ይለቅባቸዋል፣ በቃ ይሄዳሉ ማለት ነው። እና ልክ እንደዚህ አይነት ደግሞ ሌላ እስኪ የሰጠው መልስባቸዋል። አንድ ሰዓት አይሰሩም እንኳን ስምንት ሰዓት ማለት ነው። ሲኒየር ሐኪም ይታያል ጋ አሁኑን ጥሎ ወደ ግሉ ነው የሚሄደው እዚህ ላይ ሰራ ነገር ከሚሆን ምን ብናደርግ ይሻላል ሁለት ሶስት ሰዓት ሰርቶ ሁለት ሶስት ሰዓቱን ደግሞ ቢያደርግ አይሻልም ወይ የሚለውን እያየን ነው። በጥናት መልሰው እንመልሰው ግን ችግር አለ። ዛ የምታውቁት ነው። ነርሱ ቅድም ያሉ ዝም ብሎ አይደለም፣ አኪሞች ብዙ ነገር ነርስ ላይ ጥለው ስለሚሄዱ ነው። በተለይ ሲኒየር እየሆኑ ሲሄዱ ያው ፍላጎቱም እያደገ ታውቁ። ግን የእናንተንም ችግር የእናንተንም አካባቢ ያለውን ስህተት በደንብ ነቅሶ ማውጣትና ማስተካከል ያስፈልጋል። ያን ካደረጋችሁ እንዳላችሁት ፈጠን ያለ ጊዜ ሴክተሩ መቀየር ይቻላል ብዬ አስባለሁ። እኛ ጋ አትመልሱልኝ ስለምታውቁት እዛዊት ሰዓት ማክበር ላይ ምን አይነት ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቲዩዳችሁም ይመስላል። ሰርቪንግ ነው የማገልግላት አቲቲዩድ ያለበት ጋውን የሚያከብር ነው። ወደ ፕራይቬት መላክ ቅድም ፕሮፌሰር እንዳነሳው ማለት ሰውየውን በረባ ባረባ ጉዳይ ወደ ግል ህክምና እንዲሄድ ማድረግ። አንድ አይነት ማሽን ጥቁር አንበሳ ገዝቶ፣ አንድ የግል ሆስፒታል ገዝቶ አዲስ አበባ ውስጥ የግሉ ሁለት ሶስት አራት አምስት አመት ሲሰራ የጥቁር አንበሳ በሁለት ሶስት ወር አራት ወር ይሰበራል። ማሽን ለምን እዚህ ማሽን ከሌለ፣ ማሽን ብቻ ሳይሆን መድኃኒት በሚመለከት ኤክስፓየር ያደረገ መድኃኒት ይቃጠላል። የመንግስት ኤክስፓይር ያደረገ መድኃኒት ተቃጥሏል ተብሎ ሪፖርት ይደረግና ወደ ግል ይዘዋወራል። ከተዘዋወረ በኋላ የግሎች አቆይተውት አዲስ መድኃኒት መንግስት ሲገዛ ያ የተቃጠለ የተባለው ይቀየርና አዲሱ ይወጣል። ይሄ የለም። ህክምና ውስጥ አታቁም። ሁሌ መድኃኒት የለም። የመድኃኒት አቅርቦት ኤጀንሲ መድኃኒት የለውም። ከህክምና ሙያተኞችና በኢንዱስትሪ ውስጥ አክተር ከሆኑ ግለሰቦች ውጪ ይሄ ሊታይ አይችልም። ሌላው አንኢቲክሊ ለራስ ምታት ለትናንሽ በሽታ ፕሪስክሪፕሽን ማብዛት የለም። ሲቲ ስካን ምናምን እያሉ ማዘዝ የለም። ህክምና ውስጥ አታቁም። ይሄን ሰው እንዴት እንደሚመራ አታቁም፣ ግን የእናንተንም ችግር የእናንተንም አካባቢ ያለውን ስህተት በደንብ ነቅሶ ማውጣትና ማስተካከል ያስፈልጋል። ያን ካደረጋችሁ እንዳላችሁት ፈጠን ያለ ጊዜ ሴክተሩ መቀየር ይቻላል ብዬ አስባለሁ። እኛ ጋ ጥሩ እንግዲህ እንደተመለከታችሁት ነው። ይህ ቅድሚያ ነሳ ነው። ይህ ሂፖክራት ሃይፖክራት ኦዝ የሚባለው ወይም ደግሞ ዶክተሮች ሲመረቁ የሚያደርጉት የቃል ኪዳን እንትን አለ። ለሙያ ታማኝ መሆን ምናም ምናም ምናም የሚባሉ ከዩማኒቲ ጋር የተገናኙ በጣም ብዙ አይነት ነገሮች ይኖሩታል በውስጡ። እነሱን እነሱ እሱን ያከብራሉ የሚለው ጥያቄ እንዳለ ሆኖ ግን ወደዚህ ነገር እንዲሄዱ የሚያስደረጋቸው ነገር ለምሳሌ አንድ ምንድነው የሚባለው ቼክ ኤንድ ባላንስ ወይም ኮንትሮሊንግ የሚባል ነገር አለኝ ነው። የህክምና ስርአቱን ኮንትሮል ሜቶድ ሲስተማቲክ የሆነ ኮንትሮል ሜቶድ ከሌለው በኢትዮጵያ ውስጥ ዝም ብሎ ሁሉም እየተነሳ የግል ህክምና የሚከፍት ከሆነ ይሄ ፌር አይደለም፣ ፌር አይደለም። ምንድን ነው የሚባለው የሆነ እንትን እያነበብኩ ነበር ትናንትና ና የማኔጅመንት እንትን ነው ሞዴል ነው የሳንጋለን ማኔጅመንት ሞዴል የሚባል እያነበብኩ ነበር። ና አንዱ ፕሮፌሰር ነው እና ማሊክ ይባላል። ሳንጋለን ዩኒቨርሲቲ ውስጥ በማስተማር እያለ በጣም ምሁር ነው በጣም ማስተማር በጣም በጣም ብዙ አይነት ርቀት ሄዷል። ብዙ ሪሰርቾችን ሰርቷል ምናምን የራሱን የሆነ የማኔጅመንት ኢንስቲትዩት ሳንጋለን ውስጥ ለመክፈት ግን ምንድነው የሚባለው ቬኒያ ምናምን የሚባል የሆነ እንትን አለ ማለት ነው። አንድ ሰው አንድ ሙያተኛ አንድ ሙያተኛ ልንገራጁ ወይም ደግሞ አንድ ፕሮፌሽናል ተምረህ የራስህን ተቋም ለመክፈት እንትን ያስፈልግሃል ሀይ ኳሊቲ በጣም ሀይ ሌብል እንትን ያስፈልግሃል ዩ ኖ ዝም ብለህ አይደለም ተነስተህ የራስን ተቋም የምትከፍተው። የራስን ተቋም ዝም ብለህ መክፈት አይችልም። ሪሰርቾች ይታያሉ። ኢንተርናሽናሊ ብዙ አይነት ክራይቴሪያዎችን ለንዛ የሚሆን ክራይቴሪያ ማበጀት ያስ ያስፈልጋል ማንም ከመንገድ ተነስቶ ህክምና ተቋም እንዳይከፍት ጥራት ያለው ነገር ለማግኘት የትኛውም ሙያ ውስጥ የትኛውም ሙያ ውስጥ ነው የትኛውም ሙያ ውስጥ እንግዲህ አንድ ማኔጅመንት ኢንስቲትዩት ለመክፈት ይህ ሰውዬ ኖቤል ፕራይስ ብቻ ነው የቀረው። ይህ አሁን ያነሳውላቸው ማሊክ የሚባለው ማለት ነው። ማሊክ ማኔጅመንት ሴንትርም የሚባል አለ ሳንጋልን ውስጥ ማለት ነው። እና እሱ ያንን ተቋም ለመክፈት የኖቤል ፕራይስ ብቻ ነው የቀረው። ያልጠራረገው ፕራይስ የለም፣ ሽልማት የለም። ቻይና ሀገር የቻይና መንግስት ለማሊክ ትልቁን ለውጭ ሀገር ፕሮፌሽናሎች የምትሸልመውን ሽልማት ለውጭ ሀገር የምትሸልመውን ሽልማት ከሰጠችው በኋላ ነው። ሰጥተዋለች። ለውጭ ሀገር ፕሮፌሽናልስ የምትሸልመውን ትልቁን ሽልማት ለማሊክ ሰጥተዋለች። ጂምፒንክ ነው የሚባል የቻይናው መሪ፣ እሱ ሰጥቶታል። ለዚህ ሰውዬ ላይፍ ታይም አቺቭመንቱ ይታያል። በተለይ በኤጁኬሽን ስቴት በኤጁኬሽን ስቴት ቢዝነስማን ወይ ደግሞ ዝም ብለህ እንትን ምናምን ቢዝነስማን ዝም ብለህ ኦፕን ልታርግ ትችላለህ ወይ ትሬዲንግ እንትኖችን ልታቋቁሙ ትችላለህ። በተለይ ግን የህክምና ነገር ለመክፈት የህክምና የራስህን የህክምና ተቋም ለመክፈት በቃ ላይፍ ኤክስፐሪንስ ቸክ መደረግ አለበት። ላይፍ ኤክስፐሪንስ በሙሉ ቸክ መደረግ አለበት። ወይም ደግሞ ሌሎች ክራይቴሪያዎችን ማበጀት መቻል አለበት፣ መንግስት ማለት ነው። ዝም ብሎ በየቦታው እየሄዱ ህክምና ህክምና ጥራት ያለው ህክምና የማይገኘው ለዛ ነው። የላይፍ አቺቭመንት እነሱም ወደዛ ሲስተም እንዲገቡ የላይፍ አቺቭ በቃ የስርአት የለም ዩኖ ሲስተም ፌለር ነው። ሲስተም ፌለር ነው። ይህ የሚያመለክተው ኢኮኖሚካል ፌለሪቲ ነው። ማኔጅመንት ሊደርሺፕ ኤቭሪቲንግ በቃ ፓርኪንግ ላይ ብቻ ትኩረት ይደረጋል። ሌሎች ሙያዎች ኢግኖር ይደረጋሉ ማለት ነው። እና እነዚህ ኮንትሮል መደረግ አለባቸው። ኮንትሮሊንግ መደረግ አለበት። ሲስተማቲክ ሲስተም መዘርጋት አለበት። ለሀገሪቱ የሚያገለግል ሲስተም መዘርጋት ብቻ ሳይሆን ሲስተሙን ኮንትሮል ማድረግ፣ ሲስተሙን ደግሞ አፕዴት ማድረግ ከአለም ነባራዊ ሁኔታ ጋር እያዋጁ አፕዴት ማድረግ ቴክኖሎጂካል ፋክተሮች ይኖራሉ። አዲስ ቴክኖሎጂ ጋር ሲመጣ ኮምፒት ሁነ መውጣት ይኖርብሃል። የጌዜልሻፍት ፈር ኢንደሩንግ የሚባላለ ወይም ደግሞ ሶሳይታል ቼንጅ የሚሱ አሁን ሌላ የሆነ አዲስ ሶሳይቲ የራሱን የሆነ የቴክኖሎጂ ሶሳይቲ ለምሳሌ አሁን ቴስላ እንበለው ወይም ደግሞ የሆነ አሜሪካን እንበልና በቃ የራሷን ሀይል በቃ ስማርት ሶሳይቲ ገንብታ ከንትን ካረገች ከአሜሪካ ውያን ጋር ኮምፒት ለማድረግ የ ዩ ን ሶሉሽን ኮንትሮሊንግ አዌርነስ ክሬት መደረግ አለበት። በቃ ና የዶክተሮቹ ሁኔታ ይሄ ዝም ብሎ በየቦታው በተለይ የግል ሕክምና የሚከፍቱ ዶክተሮች በጣም ቸክፕ መደረግ አለበት ሰርቪሳቸው። በኋላም ከከፈት በኋላ ኮንትሮል ማድረግ አለበት ይነው። ገቨርመንት ኢንጌጅመንት አስፈላጊ ነው። ጀርመን ሀገር በኮማንድ ኢኮኖሚ ነው በሚክስድ ኢኮኖሚ ነው የምትተዳደረው? ሚክስድ ኢኮኖሚ ነው። ገቨርመንቱም ጣልቃ ይገባል ካፒታላይዜሽንም አለ። ማን ነው ምንድ ነው የሚባለው? ካፒታሊስትም የሚባል ኢኮኖሚ ሲስተምም በቃ ይሄ ኮምባይንድ አድርገውታል ነው ካፒታሊስት ና ሶሻሊስቱ ዱ ኮምባይን አድርገውታል ል ማህበረሰቡም እንዳይጎዳ የገቨርመንትም ኢንጌጅመንት ይኖራል። ነው ሀይ ፓወር ገንዘብ አላ መንግስት ላይ ያ ገንዘብ ስላለ ኢንጌጅ ያደረጋል ማለት ነው፣ በኢኮኖሚ ውስጥ ማለት ነው። ስለዚህ ሚክስድ የሆነ ኢኮኖሚ ክሬት መደረግ አለበት። ማህበረሰቡ ላይ ኢንጌጅ ማድረግ፣ ማህበረሰቡ ላይ ጣልቃ መግባት፣ ከነጋዴዎች ላይ ጣልቃም ከሁሉም ላይ ነው። በተለይ ቼክ ኢንድ ባላንስ ኮንትሮሊንግ አስፈላጊ ነው። ይህ የገንዘብ እንትን ነው። ማህበረሰቡ በገንዘብ እንትን የተባለ ማህበረሰብ ስለሆነ እሱ ኮንትሮል መድረግ አለበት ለማለት ነው። ውድ ፕሮግራማችን ተከታታዮች ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ፕሮግራም እስከምንገናኝ የስማምር ነበርኩኝ። የስፖርቱን ጉዳይ ምናልባት እንትን አላልኩትም። የማንቸስተር ጉዳይ አለን። እሱን እስኪ የተወሰነ ነገር እንበላችሁና

እንዲሁም የተለያዩ እንትኖችን ክራይቴሪያዎችን አምጥተው አሁን መመዘኛዎችን አምጥተው በአጠቃላይ ማንቸስተር ዩናይትድ የማሸነፍ እድል እንዳለው ተንታኞቹ እየተናገሩ ነው። ነገር ግን የዲፌንሲቭን ሁኔታ በጥያቄ ምልክት ውስጥ አስገብተውታል። ብዙ ጎሎችም ቢገቡብን ማንቸስተር ዩናይትድ የሚመጣውን የዩሮፓ ሊግ ፋይናል በድል ያጠናቅቀዋል እየተባለ ነው። ምናልባት ሁለቱም ክለቦች ካላቸው የፕሪሚየር ሊግ አቋም አንጻር ጨዋታውን እጅግ የተጠበቀና ፉክር የተሞላበት ሊያደርገው ይችላል። ሁለቱም ሌላው ለማንቸስተር ዩናይትድ አድቫንቴጅ የሚሆነው የቶትናም ሚድፊልደሮችም እንዲሁ የተጎዱ ተጫዋቾች አሉ። እነዛ ለማንቸስተር ዩናይትድ ምናልባት ጥሩ የሆነ አጋጣሚ ሊሆን ይችላል የሚል ግምት ተቀምጧል። እንግዲህ ድል ለማንቸስተር ዩናይትድ እያለን የዛሬውን ፕሮግራም በዚሁ ለማጠናቀቅ እንወዳለን። ውድ ፕሮግራማችን ተከታታዮች ስለምትከታተሉ እጅግ አድርገን እናመሰግናለን። ጤና ይስጥልኝ።